አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንደምናላችሁ፣ ሁላችሁን በያላችሁበት ሰላማችሁ ብዝዝት ይበልልኝ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት እናንተን ያስተምራሉ፣ ያዝናናሉ ያልኳችሁን ቪዲዮዎች ይዤ የቀርብ ያለሁ። ላይክና ሼር እያደረጋችሁ ፕሮግራሙን ተከታተሉ። በቀጥታው ወደ ቪዲዮ በሁለቱ ቅዱሳን መስጂዶች የሃይማኖታዊ ጉዳዮች ርዕሰ መስተዳደር ዋና አስተዳዳሪ አብዱራህማን አልሱደይስ ምናራ ሮቦት በሚል የተሰየመው የአርቲፊሻል ኢንተሊጀንስ የሚሰራ ማሽን የሀጅ ተጓዦችንና የጎብኚዎችን ልምድ ለማበልጸግ በሚል አስመርቀዋል። ከከፍተኛ የሃይማኖት አባቶች ጋር በቪዲዮ ጥሪ በኩል የቀጥታ የግንኙነት አገልግሎትም እንዳለ ነው የገልፍ ኒውስ ዘገባ ያመላከተው። የሮቦቱ ዲዛይን በሁለቱ ቅዱስ መስጂዶች አርክቴክቸር በሚንጸባረቁ ኢስላማዊ ማስዋቢያዎች የተሰራ መሆኑ ተገልጿል። ባለፉት ዓመታት በመካና መዲ መዲና ለሃይማኖታዊ ጥያቄዎች መልስ የመስጠት ዘዴው በከፍተኛ ደረጃ እያደገ በተመሳሳይ መልኩ አርቲፊሻል ኢንተለጀንስ ለመጠቀም በሚደረገው ጥረት የሳውዲ ባለስልጣናት በረመዳን በተለያዩ ቋንቋዎች ምእመናንን ለማገልገል የሚያስችል መመሪያ ሰጪ ሮቦቶችን አስተዋውቀዋል። እንደሰማችሁት በጣም አስደሳች ዜና ነው። ይህንን ሮቦት ሙስሊሞች መስጅደል ሀረመይን ላይ መጠቀማቸው ሃይማኖታዊ ጥያቄዎች በብዛት ይነሳሉና እነሱን ለመመለስ እንደሁም መላሾቹን በቪዲዮ ለማገናኘት፣ ሌሎቹን የእምነት ስነ ስርዓት ሀጅ የመሳሰሉ ስነ ስርዓቶችን ለመፈጸም ለሙስሊሞች ቀለል ያደርጋል ማለት ነው። በጣም አሪፍ ቴክኖሎጂ ነው። በጣም ደስ የሚል ነው። ብዙ ሰዎች ይደናገራቸዋል ሀጅ ሲደረግ ና ይህን ነገር መታገዙ በጣም አሪፍ የሆነ ሀሳብ ነው። የሚበረታታ ነገር ነው። ዚህም በላይ መስራት ይጠበቃል። ቀጣይ ቪዲዮ እስኪ እንመልከት። ና ህጻን አስገድዶ ሲደፍር የተያዘው ግለሰብ የመራቢያ አካሉ ተቆረጠ። ታዲያ ነገሩ የተከሰተው በወላጅ ታዞ ሲሆን አባት ልጁ በገዛ ጓደኛው ልትደፈርበት ስትል ይደርሳል። ታዲያ የልጁ ጥቃት ያንገበገበው አባትም የጓደኛውን የመራቢያ አካልም እንደቆረጡ ተሰምቷል። ይህ ከላይ የምትመለከቱት ሰው እንግዲህ በእጁ ይዞ እየተንቀሳቀሰ ያለው የጓደኛውን ብልት ነው። ጓደኛው እንግዲህ እሱ በሌለበት ሰዓት ልጁን ሊደፍር ሲሞክር ደርሶበት ከኋላ ከመታው በኋላ ብልቱን ቆርጦ እንግዲህ በዚህ በምታዩት መልክ እንግዲህ አድርጎታል። እንግዲህ ልክ ነው፣ ልክ አይደለም፣ የአባት ውሳኔ ልናንተ ተዋል። ሰውየው እንግዲህ እንደምታዩት ስራ ሰርቷል እየተባለ እየተወራ ነው። የተለያዩ ማህበራዊ ሚዲያዎችን ዞር ዞር ብዬ ለማየት እየሞከርኩ ነው፣ ነገር ግን ሰውየው እንደተባለው አይደለም የሚባልም ነገር አለ። የልጁን ደፋሪ ከሆነ ብልት እንደዚህ ቆርጦ የያዘው ፍትህን በራሱ እጅ አቅርቧታል ማለት ነው። በጣም የሚገርም ሰው ነው። በጣም ጀግና ሰው ነው ይገባዋል እላለሁ፣ እንደ እኔ ሀሳብና አስተያየት እናንተ ምን እንደምትወላላቅም ኮሜንት ላይ ያስቀምጡልኝ። ነገር ግን ሰውየው የጥንቆላ ስራ እየሰራ ነበርና የጥንቆላ እቃ ያዘው እየተባለ ነው እየተወራ ያለው። ይህም ተግባር ከሆነ አጸያፊ ተግባር ነው። ሰውየው ራሱ ራሱ ላይ እርምጃ መወሰድ አለበት የሚል አስተያየት አለኝ። ቆጣይ ቪዲዮ እንመልከትና ተመልሰን እንመጣል። ብስምላ ወሰላት ወሰላሙ አላ ረሱልላ። ይህ አጭር መልእክት ለወንድም ኢሳም ሀበሻ ይሆናል ማለት ነው ወንድም ኢሳም ሀበሻ አላህን ፍራ። ታላቁን ጌታ፣ ያ ንስሐን የለገሰህን ጌታ ዛሬ አታምጸው። ልብ በል። ፊልም ትተህ በመምጣትህ ሁላችንም ተደስተናል። አልሐምዱሊላህ። ነገር ግን ትተኸው የመጣኸውን ፊልም መልሰህ ኢስላሚክ ፊልም፣ ኢስላሚክ ዶክመንተሪ፣ የተለያዩ ደግሞ ሲዝኖች ብለህ ብትሠራው ጥፋትህ እጥፍ ድርብ ይሆናልና ተጠንቀቅ። ትል ይሆናል እኔን እኮ ማንም ኡስታት አልተቃወመኝም። ትል ይሆናል ኡስታዞች ዛሬ በብዛት ያሉት አላህ ይመልሳቸውና ባላህ ላይ ቢጋራ ባላህ ላይ ክደት ቢፈጸም አላህ የከለከለው ወንድና ሴት መደባለቅ ቢፈጸም እንኳን ቃል አይተነፍሱም በለ። እንዲያውም እነዚሁ ኡስታዞች የተገኙባቸው የብሔራዊ ቲያትር፣ የአምባሳደር ቲያትር ቤት የተለያዩ መድረኮች ላይ እነ ኤሊያና ሞልና የመሳሰሉት ቦታ የሚገኙ ላይ ወንድና ሴት አብረው ተቀላቅለው እሳትና ጭድ ማለት ነው። ሸሪዓ ከልክሎ የሚያበቃው ተደባልቀው እያለ አንዲትም ቃል አይተነፍሱም። ስለዚህ አንተ አጠገብ ከበውሃል ማለት አንተ ሐቅ ላይ ነህ ማለትን አያሲዝም። ሌላው መቼም እዛ ጋር ዋና ዋና ብለህ የወከልካቸው ሰዎች ደግሞ ነበሩ የፕሮግራምህ ከፋቾች ወይንም ቶርታ ቆራሾች። ከእነሱ ውስጥ ታውቃለህ፣ አምባሳደር ቲያትር ላይ ዋሪዳ የሚባለው ባላህ ላይ በማጋራት የሚታወቀው ባንድ ደግሞ ነቢዩ ሰለላሁ ዓለይሂ ወሰለምን ከደረጃቸው በላይ እያጋሩባቸው ባላህ ላይ ሲያጋሩ ክህደት ሲፈጽሙ እዛ ቦታ ላይ ቆሞ በሽርክ በመደሰት ሲያጨበጭብ የነበረ ሰው አለ። እነዚህን ሰዎች እንኳን አብረህ አቅፈህ ይዘሃል። አየህ አይደል የጥፋትህ ጥፋት ጥፋት ወደ ጥፋት ነው የሚመራው። መልካም ነገር ላይ ብትኖር ደግሞ ወደ መልካም ሰዎች ትመራ ነበረ። ሌላ ነጥቤ ለነፍስህ ፍራ ምን ብለሃል? ከንግግሮች ውስጥ አንዱ ላይ 25 ዓመት ፊልም ኢንዱስትሪ ላይ ነበርኩ ብለሃል። እና 25 ዓመት ፊልም ኢንዱስትሪ ላይ የነበርከው በጥፋት እንጂ እዚህ ዛሬ ልትሰራ ላሰብከው ፊልም ምንድን ነው ሚጠቅመ? አየህ አደለ? እዛ ጋ የነበርክበትን ቶብቼ እርግፍ አድርጌ ትቸዋለሁ ያልከውን እዚህ ለእውቀትነት አመጣኸው። በፍጹም ያለ እውቀት ሊሆን አይችልም። ምክንያቱም ዛሬ ዲንህን ተምረህ ቁርአንን ሐዲትን የዒልምን ጉዳይ ተምረህ ነው ሙስሊሙን ልትጠቅም የምትችለው፣ እንጂ እዛ የነበርክበትን 25 ዓመት ሙሉ የሠራኸውን ፊልም ዛሬ አምጥተህ ኢስላማዊ ዶክመንተሪ የመሳሰለው ኢስላማዊ ፊልም ለምትለው ልታደርገው በፍጹም አይገባህም። ይልቁንም ለነፍስህ ዘንላት ሃይማኖትህን ተማር፣ አስተምር። እራስህ አቡበከር አሕመድን በተመለከተ ምን ብለሃል? ወሎ እያለሁ ወይም ልጅ እያለህ እንግዲህ እዛ ተወልደህ ነው ያደግከው። አክሰንትም የዛ አካባቢ ሰው እንደሆን ያስታውቃል። እንደሚታወቀው ደግሞ ወሎ ላይ በጣም ብዙ ሽርክ አለ፣ ሰሜን ኢትዮጵያ ላይ በጣም ብዙ ውስታት። ሳዳት እንደሰማችሁት እውነት ተናግሯል። እውነት ሀቅን ነው የተናገረው። ይሄ ሁላችንም የምናውቀው ነገር ነው። ኢሳምን ከ25 ዓመት የፊልም ጉዞ ወደ እድሜ ልክ የፊልም ጉዞ ነው ያመጣ ነው እንጂ ምንም ለውጥ አለው ብዬ እንደኔ አላስብም። ምክንያቱም እስላማዊ ፊልም የሚባል ነገር የለም። ይህንን ልጅ ወደ እስልምናው ቶበት አድርጌ መጥቻለሁ ካለ ቁርአንና ሀዲስን ነው መማር ማስተማር የሚገባው እንጂ ሌሎች ስራዎችን እንደውም እንደውም እንደውም የሽርክና ቢድአ ሌሎች ተግባራቶችን የሚሰራ ሰውን አብሮ አቅፎ መያዝ በጣም አላህ አጋር ጦርነት መክፈት ነው እላለሁኝ። ምናልባት የኢሳም ይህንን ነገር ሲያደርግና ቶበክ ብሎ ሲመጣ ከጎን ሁነ ሌላ ስራ እንዲሰራ የሚያበረታቱ ሰዎች እነሱ ሰዎች ያው የወንጀላቸውን እነሱም ተካፋይ መሆናቸውን ይህን ሊያውቁት ይገባል ላለሁኝ። ቁርአንና ሀዲስ መመሪያችን፣ ቁርአንና ሀዲስ ትምህርታችን መሆን ነው ያለበት ላለሁኝ። ቀጣይ አንድ ቪዲዮ እንመልከት። ፈተጥመዑን አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም ይስማዑን

የአላህ ሱብሃነ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዓለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሃነ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል።

አላህ ስብሓነ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጠራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ስብሓነ ወተዓላ አዲስ ነቢይን አይልክም፣ ነገር ግን የነቢያትን ትምህርት አስቀምጦልናል እንዳይበረስ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነትና እራሱ ወስዶ አስቀምጦልናል። የእኛ ኃላፊነትና ምንድን ነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ አለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ራየት ብለዋል። ሁላችሁም ጠባቂዎች ናችሁ ሁላችሁም ስለተጣለባቸው ተጣለባችሁ ሀላፍትና ተጠያቂዎች ናችሁ ብለውናል። ስለዚህ ሀላፍትናው በኛ ላይ ነው። ይህን ተቀብለን ይህን ሀላፍትና ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ያው እንደሰማችሁ ውስጥ ኡስታዝ ሁሱ ለወጣቶች መልእክት አስተላልፏል። እሱ ያስተላለፈ መልእክት ለሁላችንም ወጣቶች የሚሆን መልእክት ነው። ድናችንን ማስተማር ይጠበቅብናል። በሌላ እምነት በኩፍረት ላይ ያሉ ወገኖቻችንን እስልምናን ማስተማር ሀቅም ማስተማር ይጠበቅብናል። ልክ እንደሱ እሱ በሚሄደው መንገድ ልክ እኛም የእሱን ፈለግ መከተል እንዳለብን ወደ እስልምና መጣራት እንዳለብን በሚያምር ሁኔታ ወጣቶችን አጠር ባለና ሲሀ መክሯቸዋል። ዝርዝሩ ብዙ ነው፣ ነገር ግን እዛውም ላይ ፕሮግራም ተዘጋጅቶለት ነበረ። ሽልማትም ተሸልሟል፣ ጋቢ እና ሌሎች ነገሮችን ተሸልሟል። ወንድማችን ይገባዋል እላለሁኝ። አላህ ይጠብቀው። አላህ ባለበት ሰላም አላህ ያድርገው። ከዚህም በላይ ብዙ ነገር መስራት የሚችል ወንድማችን ነው። አላህ ይሐፍዘው፣ ዱዓችን እናድርግ። ሰላም አለ አለም ተረ ኢላ ለዚና ይዘኩና አንፍሰሁም በል ኢላሁ ይዘኪ ማን ይሻኡ ወላ ይዝለሙን ፈቲላ አንዙር ከይፈ የፍተሩነ ዐለላሂል ከዚብ